መንግስት አንድ ትሪሊዮን ብር እዳ እንዳለበት ተገለጸም። የኢትዮጵያ ንግድ ባንክ የስምንት ወራት የሥራ አፈጻጸሙን በተመለከተም ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ቋሚ ኮሚቴ ባቀረበው ሪፖርት በአጠቃላይ ካለው የብድር ክምችት አንድ ትሪሊዮን ብር እዳ የመንግስት መሆኑን አስታውቋል። የባንኩን የሥራ አፈጻጸም ሪፖርት ያቀረቡት የባንኩ ፕሬዝዳንት አቶ አቤሳኑ እንደገለጹት የባንኩ የብድር ክምችት 1.393 ትሪሊየን ብር መድረሱንና ከዚህ መጠን ውስጥ 74.4 በመቶ ወይም 1 ትሪሊዮን ብር የመንግስት ዕዳ መሆኑን ገልጸዋል። የባንኩ ጠቅላላ የብድርና ቦንድ ክምችት መጠን ከ1.3 ትሪሊየን ብር በላይ የተሻገረ ሲሆን ከዚህም ላይ የግል ተበዳሪዎች ድርሻ ከ300 ቢሊዮን ብር በላይ መሆኑ ተጠቅሷል። ከተገለጸው አጠቃላይ የብድር ክምችት መጠን በቦንድ የተወሰደ ብድር 66.7 በመቶ ያሉን በመሸፈን የአብላጫውን ድርሻ ሲወስድ 27.62 ቢሊዮን ብር የተጠራቀመ ወለድ መሆኑም ተገልጿል። ባንኩ ከነበረው አጠቃላይ ብድር ለግል ዘርፉ የተሰጠው የብድር ስምምነት በመቶ ብቻ ነበር። የተቀረው 92 በመቶ በመንግስት የተወሰደ ነው። መንግስት ከወሰደው ብድር 98 በመቶ የሚሆነው የተሰጠው በ8 በመቶ የወለድ ምጣኔ ሲሆን የተቀረው ሁለት በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። እንደ ሪፖርተር ዘገባም መንግስት በወሰደው ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙንና መንግስት ግን ብድሩን ባያቃልልም ንግድ ባንክ ወለዱን መሰብሰቡት ታሳቢ ተደርጎም በየዓመቱ ግብር ሲከፍል መቆየቱ ታውቋል። የ1997 ኮንዶሚኒየም ኮሚቴ ሪፖርትና ጥሪ አቀረበም። የ1997 ኮንዶሚኒየም ተመዝጋቢዎች ኮሚቴ ድምፅ ማሰማት የጀመሩበትን እና ሁለተኛ ዓመት ተከትለው የሄዱበትን ርቀትና በዚህ ሳምንት ማድረግ የሚገባቸውን በተመለከተም መግለጫ አውጥተዋል። የኮሚቴውን ሙሉ መግለጫ እንደሚከተለው እናቀርበዋለን። ክቡራን ተመዝጋቢዎች መንግስት አለ ብለን የፍትህ ጥያቄያችን በተደራጀ ሁኔታ ማቅረብ ከጀመርን ባለፈው የካቲት ሁለት ዓመት ተሻገርን። ድምፃችን ይሰማ፣ ፍትህ ይሰጠን ብለን በህጋዊ መንገድ ቤት ለማግኘት ተመዝግበን ግዴታችን እየተወጣን ከዛሬ ነገ ይደርሰናል በማለት ብንጠብቅም መኖሪያ ቤት ባለማግኘታችን ጥያቄያችንን አቅርበን በክትትል ላይ መሆናችን ይታወቃል። ጥያቄያችን በቀጥታ ጉዳዩ ከሚመለከተውና ተጠሪነቱ ለአዲስ አበባ ከተማ አስተዳደር ከሆነው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ጀምሮ እስከ ሕዝብ ተወካዮች ምክር ቤት ደርሶ ተሰምቷል። ልዩ ልዩ ተቋማትም ያግዙናል በማለት ጥያቄያችን እንዲያውቁት ተደርጓል። ከእነዚህም ውስጥ የኢትዮጵያ ሕዝብ እንባ ጠባቂ ተቋም፣ የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት፣ የማኅበራዊ ዘርፍ የኢትዮጵያ መሰረተ ልማትና ኮንስትራክሽን ሚኒስቴር ይገኙበታል። ከላይ ከተጠቀሱ መንግስታዊ ተቋማት ውስጥ መጨረሻ ላይ ከተጠቀሰው በስተቀር ሌሎቹ ጥያቄያችንን በትኩረት ተመልክተው እንድንሰማ እገዛ አድርገውልናል። ስለዚህ እናመሰግናቸዋለን። ከዚህም በተጨማሪ የግልና የመንግስት መገናኛ ብዙሃን፣ ሪፖርተር ጋዜጣ፣ ማኅበራዊ ሚዲያዎች ድምጻችን እንዲሰማ ያለሰለሰ ጥረት አድርገውልናል። ሁሉንም እናመሰግናለን። በዚህም መሠረት ከቅርብ ጊዜ ወዲህ ጉዳያችንን ከምን እንደደረሰ ለመጠየቅና ለመከታተል በተቋማቱ ስንመላለስ የሚመለከታቸው የመንግስት አካላት በጥሩ አቀባበል አስተናግደውናል። ከቅርብ ጊዜ ወዲህ ከከተማ አስተዳደሩ በኩል ጉዳያችሁ ለኢንጂነር ቶማስ ደበሌ ስለተሰጠ ከእርሱ ጋር ተገናኝታችሁ ተነጋገሩ በተባለው መሰረት ከእርሱ ጋር እየተመላለስን ብዙ ተወያይተናል። በውይይቱም ወቅት ከኢንጂነር ቶማስ በኩል እኛም በተመለከተ አስፈላጊውን ዳታ ከኢንሳ ከንግድ ባንክና ከቤቶች ልማት በማግኘት ጥናት እንዳደረጉና ከምክር ሐሳብ ጋር ወሳኝ ለሆነ አካል መሰጠቱን ጥናቱን የሚመለከተው አካል እንዴት የመኖሪያ ቤት ልናገኝ እንደምንችል የሚያብራራውን ውሳኔ በሚዲያ እንደሚገለጽልን አስታውቆናል። በዚህም መሰረት በመጠባበቅ ላይ እንገኛለን። ጥናቱን መሰረት በማድረግም ቁጥራችንን በተመለከተ፣ ቁጥራችሁ እናንተ እንደምትገምቱት አይደለም፣ በጣም ጥቂቶች ናቸው በማለት የገለጸልን ቢሆንም እኛ ፍትሕን ስንጠይቅ በተደጋጋሚ የገለጽነው ቁጥር በግምት ላይ የተመሰረተ ሳይሆን በአስራ አራተኛው ዙር ዋዜማ ከከተማው አስተዳደርና ቤቶች ልማትና አስተዳደር ቢሮ በቀረበው ሪፖርት ላይ በመመስረት መሆኑ ይታወቃል። ሆኖም ቁጥራቸው ጥቂት ናቸው የተባሉት በምን ግልጽ መስፈርት እንደተለዩ እያንዳንዱ የ1997 በድጋሚ የ2005 ነባር ተመዝጋቢ በጥናቱ መሠረት መካተት አለመካተቱን እንዴት ማወቅ እንደሚችል በወር ምን ያህል ቢቆጥብ የወቅቱን ማስተላለፊያ ዋጋ ሊመጥን እንደሚችልና ተያያዥ ጥያቄዎች ተጠይቀው እስካሁን ምላሽ ያልተገኘላቸው ጥያቄዎች ናቸው። ከኢንጂነር ቶማስ ጋር በነበረን ተከታታይ ውይይት ከኢንጂነር ቶማስ ጋር በነበረን ተከታታይ ውይይት ትላንት የመጣና ዛሬ የመጣ ቅደም ተከተሉን ሳይጠብቅ እንደማይስተናገድ፣ እኛ የ1997 ተመዝጋቢዎች በተለየ ሁኔታ እንድንታይ ባቀረብነው ጥያቄ መሰረት ይህንን ለማድረግ ጥረት እንደሚደረግ፣ ቁጠባንም በተመለከተ አሁናዊ የተከለሰ የቁጠባ መጠን ሳይኖር በደፈናው የወቅቱን ገበያ ከግምት ውስጥ ያስገባ ቁጠባ በወሩ መደረግ እንዳለበት በዚህ አግባብ በየወሩ የቆጠበና በአንድ ጊዜ ብዙ ወሮችን ያከማቸ በአንድ እይታ እንደማይታይ የቤት ማስተላለፊያ ዋጋውንም በተመለከተ ከቤት አልሚው ጋር በመነጋገር ላይ መሆናቸውን ሆኖም እንደ መርህ ዋጋው በካሬ እንደ 14ተኛው ዙርና እንደ ሪል ስቴት እንደማይሆንና መካከለኛ እንደሚሆን ወዘተ ገልጾልናል። ይህ በእንዲህ እንዳለ አሁን ላይ ምንጩ ከየት እንደሆነ የማይታወቅ ውዝግብ የሚፈጥር ግልጽነት የጎደለው መረጃ ትራንስሴንደንት ቲዩብ ከተባለ ሚዲያ እየተሰራጨ ይገኛል። ይህንን አብዛኞቻችን ሰምተነዋል። ስለሆነም ይህንንም ለማጣራት በፍጥነትና በትኩረት መንቀሳቀስ ይኖርብናል። በተለመደው ጨዋነት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት የቢሮ ኃላፊ የሆኑትን ክብርት ወይዘሮ ቅዱስ ወለ ጊዮርጊስን ማነጋገር ይኖርብናል። ስለዚህ የፊታችን ረቡ በዚያው እንድንገናኝ ይሁን። ከክብርት ኃላፊዋ ጋር መገናኘት ከቻል የምንጠይቃቸውን ጥያቄዎች ከወዲሁ ማሰብ ይገባል። ጥያቄዎቹንም ከዚሁ ዘገባ በመነሳት ማደራጀት የሚቻል ሲሆን በአንድ ተወካይ ወይም ጥያቄዎቹን በመከፋፈል ማቅረብ ይቻላል ብለዋል። የኢትዮጵያን ባቡር ተጠንቀቁ ተባለም። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። የኢትዮጵያ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የመልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠኑም በፊት ከነበረው በሰዓት 37 ኪሎ ሜትር ወደ በሰዓት 60 ኪሎ ሜትር ማደጉን አመላክቷል። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑን ነው የተጠቆመው። ስለሆነም በ የኢትዮ ጅቡቲ ባቡር ሀዲድ አካባቢ የሚገኙ ነዋሪዎች የባቡሩ ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማኅበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማኅበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረውን የካሳ ክፍያ ማቆሙንም አስታውቋል። የ2005 የኮንዶሚኒየም ተመዝጋቢዎች ስኬታማ ውይይት አካሄዱም የ2005 የኮንዶሚኒየም ተመዝጋቢዎች ስኬታማ ውይይት አካሂደዋል። ከ350 በላይ የኮንዶሚኒየም ተመዝጋቢዎች የተሳተፉበት ውይይት ትላንት ማለትም መጋቢት 28 ምሽት 3 ሰዓት ጀምሮ ተካሂዷል። በቴሌግራም የኦንላይን ውይይት የተካሄደው የፊርማ ማሰባሰብ ሂደቱን ለመገምገም ያጋጠሙ ተግዳሮቶችን ለመፍታትና ስኬቶችን ለማስቀጠል እንዲሁም ተመዝጋቢዎች ለሚያነሷቸው ጥያቄዎች መልስ የተሰጠበት ነበርም ተብሏል። በ በ2005 ዓ.ም በ20/80 ና በ40/60 የቤት ልማት ፕሮግራሞች ከተመዘገበው የሰው ቁጥር አንጻር ፊርማ የፈረሙትና በስብሰባው ላይ የተገኙት በጣም ትንሽ መሆናቸውም ተመላክቷል። ከአዲስ አበባ ውጭ በሌሎች ሀገራት የሚገኙ የኮንዶሚኒየም ተመዝጋቢዎች በውክልና መመዝገብና መፈረም እንደሚችሉም ተገልጿል። ከዚሁ ጋር በተያያዘ የፊርማ ስነ ስርዓቱ እንዲራዘምና እንዲቀጥል ተጠይቋል። ተጨማሪ የፊርማ አሰባሳቢዎች ቢገኙ ስራዎችንም እንደሚያቃልል ተጠቁሟል። ኮሚቴዎቹ ቤቶች ልማት ተገናኝተው ከሚመለከታቸው አካላት ጋር ስላደረጉት ውይይትና ቀጣይ ስለያዙት አቅጣጫም በውይይቱ ላይ ተነስቷል። የስብሰባው ሙሉ ሪፖርት ኮሚቴው ሲያሳውቅ በሰፊው የሚዘግብ ይሆናል። አሜሪካ በተቃውሞ ሰልፍ ተጥለቀለቀች። የአሜሪካ ክፍለ ግዛቶችና የአውሮፓ ሀገራት ዶናልድ ትራምፕን በሚቃወሙ ሰልፈኞች መጥለቅለቃቸው ተገልጿል። ትላንት ነው የእጃችሁን አንሱልን ተቃውሞ በመላ አሜሪካ የዶናልድ ትራምፕን ፖሊሲ የተቃወሙ ዜጎች ሰላማዊ ሰልፍ ያደረጉት። በርካታ ሰዎች በአሜሪካና በአውሮፓ ምድር የትራምፕን አስተዳደር ተቃውሞ ወደ ጎዳና ወጥተዋል። በሃምሳዎቹም የአሜሪካ ግዛቶች ተቃውሞ የተቀሰቀሰ ሲሆን ሰላማዊ ሰልፈኞች እጃችሁን አንሱ፣ አንድ ሶፍ የሚል ድምፅ በማሰማት የሪፐብሊካኖቹን አስተዳደር ኮንነዋል። ተቃውሞ ፕሬዚዳንት ዶናልድ ትራምፕ ላይ ብቻ ሳይሆን ብሌነሩና የትራምፕ ቁልፍ አጋር ኤለን መስክ ላይም ያነጣጠረ ነበር። እንደ ሲኤንኤን ዘገባ ሚሊዮኖች በተቃውሞው ላይ ተሳትፈዋል። በአምሳዎቹ የአሜሪካ ግዛቶችና በዓለም አቀፍ ደረጃ በዲሞክራሲ ደጋፊዎች በተዘጋጀው ሰልፍ ላይ የአሜሪካውያን መብትና ነጻነት ተነፍጓል የሚል ድምፅ ተሰምቷል። ከአንድ ሺ አራት መቶ በላይ የእጃችሁን አንሱልን ሀንድ ሶፍት መጠነ ሰፊ ተቃውሞ በፌዴራል መስሪያ ቤት ሕንፃዎች፣ በኮንግረስ ቢሮዎች፣ በማኅበራዊ ደህንነት ዋና ጽህፈት ቤቶች፣ በፓርኮችና በከተማ አዳራሾች ተደርገዋል። ኢኮኖሚ፣ መብት፣ አስተዳደር፣ ሥልጣን ወዘተ በቱጃሮች እጅ መውደቅና በርካታ ጉዳዮች በዚህ ተቃውሞ ተንጸባርቀዋል። ትራምፕ ዳግም ወደ ሥልጣን ከመጡ ወዲህ ግዙፉ ተቃውሞ ሆኖ መመዝገቡን ሲኤንኤን ዘግቧል።